አንድ ነጥብ ሁለት ቢሊዮን ብር ሰብስቦ ጠፍቷል በሚል ክስ ቀርቦበት የነበረው ኦክሎክ ሞተር ከማህበራቱ ጋር ወደ እርቅ ማምራቱ ተገለጸ። በዚህም መኪና መውሰድ የሚፈልግ በሶስት ወር ጊዜ ውስጥ ገንዘብ እንዲመለስለት የሚፈልግ ደግሞ በ45 ቀናት ውስጥ እንዲረከብ በመስማማት ክሱ ተቋርጧል ተብሏል። ብዙነህ እንዳለ ዝርዝር አለው። ከአመታት በፊት መንግስት ከቀረጥ ነጻ ፍቃድ ለሰጣቸው ከ65 ማህበራት ጋር ውል በመፈጸም በብድር መኪና ለማስረከብ ስምምነት ተደርሶ የነበረ ቢሆንም በወቅቱ በነበሩ የኮቪድና የትግራይ ጦርነት ምክንያት ለማህበራቱ መኪኖችን ማስረከብ ያልቻለው ኦክሎክ ሞተርስ በማህበራቱ ክስ ቀርቦበት እንደነበረ ይታወቃል። በወቅቱም ከ65ቱ ማህበራት 16ቱ ወደ ክስ በማምራት ከ1.2 ቢሊዮን ብር በላይ ይዞ ተሰወረ በሚል ጭምር በሚዲያ መግለጫ ተሰጥቶ ነበር። የማህበራቱ ኃላፊ አቶ ግውሽ መብርሃቶም በወቅቱ ስለነ የነበረው የክስ መነሻና የክስ ሂደት ተከታዩም ብለዋል። ድርጅቱ በወቅቱ መኪና ማስረከብ ባለመቻል በሚል ቅሬታ በማቅረብ ያ ቅሬታ ብቻም አይደለም፣ ወደ ሚዲያም በመሄድ ሬዲዮ እና እንደዚሁም ፕሬስ ኮንፈረንስ የሰጠንበት ቅዳሜ መጋቢት 21 2016 ጠቅላላ ማህበራት ባሉበትና ሚዲያው ባለበት ጠርተን ድርጅቱ በገባው ቃል መኪና ሊያስረክበን አልቻለም በሚል በርካታ የሆኑ ስራዎችና ሂደቶች እንቅስቃሴ ስናደርግ ነበር። በእሱም አላለፈም። ቀጥለን እሱ የሚዲያ የነበረው ሂደት ዘገባና ፕረስ ኮንፈረንሱ አልፈን ኦልሬዲ በወቅቱ ጊዜ አልፎ ስለነበረ ወደ ህግ ወደ ክስ የሄድንበት ሂደት አለ። ቅርብ ጊዜ ግን ምስጋና ይደረሳቸውና ሽማግሌዎቹ በህግ መሄድ መጓተት ነው፣ ብዙ ጊዜም ይፈጃል። በአጭር ጊዜ ግን ከድርጅቱ በመነጋገር ገንዘብ የሚፈልግ ገንዘብ ሊመለስለት፣ መኪና የሚፈልግ ደግሞ መኪና ቢያገኝ ስለዚህ ወደ እርቅ ብትመጡ የሚል ጥሩ አግባቢ የሆነ ሽምግልና ስለመጣ በዛ መሃል ተግባብተን ኦልሬዲ ከክስ የነበሩ ማህበራት የተወሰኑ ወደዚህ በመምጣት አሁን ከድርጅት ጋር ገንዘብ የሚፈልጉም ገንዘብ፣ መኪና የሚፈልጉ መኪና እንዲወስዱ ተነጋግረው በሂደት በፕሮሰስ እንዳሉ ገንዘብ የሚመለሱም እየተመለሰላቸው እንዳሉ የተወሰኑ አባላት በአካል ለማየት ችለናል ማለት ነው እና ይሄ የእርቅ ውጤት በጣም ጥሩ በመሆኑ እዚህ የደረስንበት ሂደት አለ ማለት ነው። በአሁኑ ወቅት ግን ወደ ክስ አምርተው ከነበሩት ማህበራት ከስድስቱ ጋር በሽማግሌዎች በእርቅ መፍታት መቻሉን ኦክሎክ ሞተርስ እና የማህበራቱ ተወካይ መግለጫ ሰጥተዋል። የኦክሎክ ሞተርስ ዋና ስራ አስኪያጅ ታመነ ካሳውን በበኩላቸው በወቅቱ በተቋሙ ላይ ቀርቦ የነበረው ክስ እጅግ የተጋነን እና ተቋሙ ከማህበራቱ ከሰበሰበው ገንዘብ በላይ ተደርጎ መገለጹ ታውቆ ወደ እርቅ መምጣታቸውን ገልጸዋል። የዛሬ ዓመት አካባቢ ወደ ሚያዚያ አካባቢ እንደምታስታውሱት ሁሉም ጋዜተኞች ሚዲያዎች ተጠርተው ካምፓኒው የተቀበለውን ገንዘብ ጭምር በመጥቀስ ለምሳሌ ካምፓኒው 12 ቢሊዮን ብር ከህዝብ ሰብስበዋልና ይሄ ሁሉ ገንዘብ ሰብስቦ መኪና አልሰጠንም የሚል ሚዲያ ላይ የቀረበ ከፍተኛ ቁጥር የያዘው ጥያቄ ስለነበረ በወቅቱ ደግሞ በሚዲያዎች በጣም አንገብጋቢ እሹ ተደርጎ እንደ መነጋገሪያም የነበረ ርዕስ ነው። ምክንያቱም አንድ ነጥብ ሁለት ቢሊየን ማለት በጣም ብዙ ገንዘብ ነው። ያን ሁሉ ገንዘብ ሰብስቦ ካምፓኒ እንዴት መኪና አላመጣም የሚለው አንዱ ጥያቄ ስለነበረ በትክክል ግን በተጨባጭ በእኛ በማስረጃ በዶኩመንት የተረጋገጠ ለእኛ የከፈሉት ክፍያ ይታወቃልና ያም ቁጥር በጣም በብዙ ጥፍ የተጋነነ ስለሆነ ያ ማስተካከያ ያስፈልጋል እቃችን ስናደርግ ይሄ በሚዲያ ላይ የተገለጸው አንድ ነጥብ ሁለት ቢሊዮን ሳይሆን እኛ ጋር ያላቸው አጠቃላይ ክፍያ 41 ሚሊዮን ነው ለኛ የከፈሉት ክፍያ ወደ እርቅ የመጡት ደግሞ ኦልሞስት 21 ሚሊዮን ነው ያላቸው የቀሩት ማህበራት አሉ ከ65 ማህበር ውስጥ 16 ማህበር ነው የከሰሰ ሌሎቹ መኪና እየወሰዱ ነው። ከዚህ 40 16ቱ ማህበር አጠቃላይ የነበራቸው ክፍያ እኛ ጋር 41 ሚሊዮን የነበራቸው ቅድመ ክፍያ